ነቢዩ መሐመድ ሰለ ላ ሰለም የሰይድና ሀጀርንና የልጃቸውን እስማኤል አለይሂ ሰላም አስደናቂ ታሪክ ለእኛ አስተላልፈውልናል። እነዚህ የተባረኩ እናትና ልጅ በመካ ምድር ላይ ለመጀመሪያ ጊዜ የሰፈሩና ሕይወትን ያቆዩ ነበሩ። እንዲያውም የረገጡት ስፍራ በምድር ላይ ካሉት እጅግ ቅዱስ ከሆኑ ቦታዎች አንዱ ነበር። ዛሬ ላይ ሙስሊሞች ጠዋፍ የሚያደርጉበት ካዕባ እዚያው ጋር ቆሟል። ይህ ስፍራ ቂብላችን ነው። እዚህም ነው እስማኤል ዓለይህ ሰላም ለመጀመሪያ ጊዜ መለኮታዊ ራእይን የተቀበሉት። እንዲሁም የመጨረሻው ነቢይ የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውን የአላህ ቃል የተቀበሉበት፣ የጌታችን አላህ ስብሓንሁ ተዓላ ታላላቅ ምልክቶች በዚያ ምድር ላይ ተተክለዋል። መቃመ ኢብራሂም፣ የኢብራሂም የቆሙበት ቦታ ብሩህ ጥቁር ድንጋይ ሀጀር አልአስወድ፣ ራሕመት የሞላው የዘምዘም ውሃ፣ እንዲሁም ታሪካዊ ኮረብታዎች አሰፋና አልመርዋ ኢብራሂም አለይሂ ሰላም የአላህ ቅርብ ወዳጅና ታላቅ መልእክተኛ ነበሩ። ቀጥተኛውን የእውነት መንገድ ተከትለዋል። ሁለት የተከበሩ ሚስቶች ነበሯቸው። አንዷ ሳራ ረድ ያለው አንሃ የሰይድና ኢስሐቅ አለይሂ ሰላም እናት ስትሆን በሻም በሶሪያ ምድር ትኖር ነበር። ሰይድና ይስሐቅ አለህ ሰላም ደግሞ በፍልስጤም ውስጥ አልቅዱስ ወይም በይቱላህ በመባል የሚታወቀውን የአላህ ቤት ገንብተዋል። ይህችም የመጀመሪያዋ ቂብላችን ነበረች። በሺዎች የሚቆጠሩ ነቢያት በዚያ በተባረከ ምድር ላይ ተወልደው ኖረዋል። ሁለተኛዋ የተባረከችው ሚስታቸው ሰይዳችን ሀጀር ነበሩ። ከእርሷም የተባረከው ልጅ ሰይድና ኢስማኤል አለይሂ ሰላም ተወለዱ። ኢብራሂም አለይሂ ሰላም እናትና ልጇን በአላህ ትእዛዝ ከሶሪያ ወደ መካ አመጡ። በዚያን ወቅት በመካ ምድር ላይ ምንም ነፍስ ያለው ፍጡር አልነበረም። የሚያማምሩ ዛፎችም ሆኑ ለምለም እርሻዎች፣ የሚያድስ አረንጓዴም ሆነ ቀዝቃዛ ውሃ አልነበረም። ሰው የማይኖርበት ድንጋያማና ባዶ ሸለቆ ብቻ ነበር። አላህ ሱብሓነ ወታላ ለነቢዩላህ ኢብራሂም አለይሂ ሰላም በእርጅናቸው ነበር ብቸኛ የሆነውን ወንድ ልጅ የሰጣቸው። ይህ ሁኔታ ሳራን አስጨነቃት። ሁለተኛ ሚስታቸው ሀጀር የእሱ ተወዳጅ ልትሆን ትችላለች የሚል ፍራቻ ነገሰባት። ሀጀርም በበኩሏ ክብርት ሳራ እሷን ወይም የልጇን ሕይወት ልትጎዳ ትችላለች ብላ እጅግ ፈርታለች። ለዚህም ነው ወደ መካ በምትጓዝበት ወቅት ሳራ እንዳትከተላት የእግሮቿን ምልክት በሚያስወግድ መልኩ ወገቧ ላይ ሻሽ ያሰረችው። አላህ ሱብሓነ ወተዓላ ሰይድና ኢብራሂምን ዓለይሂ ሰላም የተከበረችውን ሀጀርንና ገና የተወለደው ልጃቸው እስማኤልን በመካ በበይተል አቲቅ የቀድሞ ቤት ማለት ነው፣ እንዲተዋቸው አዘዛቸው። የአላህ ቤት በዛን ጊዜ ገና በህንጻ መልክ አልነበረ።